የመኖሪያ ቦታ ደሞዛችን 3000 ነው። የቤት ኪራይ አንድ ሰርቪስ 5000 ብር ነው። ወተን እንኳን እንከራይ ብንል ዙሮ ዙሮ በትራንስፖርት ደግሞ 5000 ይተካካልና በጣም ተቸግረናል። ሳር ቤት ከዚህ ቀደም ሳር ቤት ላይ የቤት ባለቤት መሆን ፈልገው ሽያጭ አጠናቀናል አላችሁ? ደንበኞቻችን በሙሉ እንኳን ደስ አላችሁ። ሳር ቤት አፍሪካ ሕብረት ፊት ለፊት አዲሱ ሳይታችንን ለሽያጭ ይዘንሎት መጥተናል። ከባለ አንድ መኝታ እስከ ባለ ሶስት መኝታ ድረስ በሰፊ ካሬ አማራጭ በካሬ 107 ሺህ ብር የነበረውን በ64200 ብር ከ40 ፐርሰንት ሁነተኛ ቅናሽ ጋር ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ለበለጠ መረጃ በ0950 055655 ይደውሉልን። ቴምር ፕሮፐርቲስ የመኖሪያ ቦታ ደሞዛችን ሶስት ሺህ ነው። የቤት ክራ አንድ ሰርቪስ አምስት ሺህ ብር ነው። ወተን እንኳን እንከራይ ብንል ዙሮ ዙሮ በትራንስፖርት ደግሞ አምስት ሺህ ይተካካል ና በጣም ተቸግረናል። የት ሁነን መስራት እንደምንችል ራሱ ግራ ገብቶናልና የፌዴራል የመንግስት ሰራተኞች ኮንዶሚኒየም ወይ የምንኖርበት ሁኔታ ቢመቻችልን ላለው አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስተር ዶክተር አብይ አህመድ ዛሬ እርሶ ፊት ቀርቤ ንግግር እንዳደረግ ስለተሰጠኝ እድል እጅግ አድርጌ ያመሰግናለ። በሁሉ ጉዳይ እዚህ ኮሜንት ማድረግ ስለሚያስቸግረኝ ኢንፍራስትራክቸርን በሚመለከት በየቦታው ውሃ፣ መንገድ ገበታ ለሀገር እኛ ጋ ቢመጣ ኦልሞስት ሁሉም ጠይቋል ለተባለው በጣም ጥሩ ሀሳብ ነው። ግን እንደው ኢትዮጵያ በሙሉ አድዋ ቢሰራ ኢትዮጵያ በሙሉ አካባቢ ይሰራ እንፈልጋለን፣ ግን አይቻልም አይቻልም። አንደኛ ድሃ ሀገር ነው የተረከብ ነው፣ በእዳ በከፍተኛ እዳ ውስጥ ያለ ሀገር የተረከብ ነው። ሁሉን ነገር ማድረግ አንችልም። በጣም ውስን ነው ማድረግ የምንችለው ነገር። የምናደርገው ምንድን ነው? አዲስ አበባ ለሁላችንም ምልክት ስለሆነች ተረባርበን አዲስ አበባ ለውጥ ብናመጣ አንደኛ ቅድም አንዳንዶች እንዳነሳችሁት ከንቲባዎች መጥተው ሲያዩ ሲመለሱ ትምህርት ይወስዳሉ። እናንተ ደግሞ ስታዩት ትጠይቃላችሁ። እኛም እዚህ ስንሰራ ሰዎች ስለምንሰራ ለምሳሌ ቅድም የተባለው የጫካ ዳገት ላይ የታዩ ወጣቶች በሺህ የሚቆጠሩ ናቸው። ታችኛው ፓላስ ብቻ ሶስት ሺ አራት መቶ ሰራተኛ አለ። ፓላስ ካለቀ ያ ሰው ስራ ፍለጋ ወደ ሲዳማ ሄዳል፣ ወደ ጅማ ሄዳል፣ ጎንደር ሄዳል ማለት ነው። ስራ እየተማረ ነው ብር ብቻ ለሚያገኘው ያያችሁትን ሳራ አተካከል ኢትዮጵያ ውስጥ እኮ አልነበረም። አሁን ጀመር ነው የእኛ ሀገር ደግሞ ተራራ ይበዛዋል። እነዚህ ልጆች በየክልሉ እየሄዱ ስራ ያገኛሉ ማለት ነው፣ እየተማሩ ነው፣ እኛም ልምድ እያገኘን ነው። ቀስ ቀስ እያል ሊሰፋ እንደሚችል አንድ ጊዜ ሁሉን ማበልጸግ አይቻልም። ማየውን ተስፋ ያዙ። በቀላሉ የሚከወን ስላልሆነ ትንሽ መታገስ ይኖርብናል። ደቡብ ምዕራብ ግን ሌሎቻችሁ እንድትሰሙ ደቡብ ምዕራብ ማለት አላላኪ ላይ የተሰራበት ኮይሻ ጨበራጮች ላይ የተሰራበት የኮይሻ ግድብ ያለበት፣ አሁን ደግሞ በአሁኑ ደንቢ ሪዞርት የሚሰራበት በገበታ ለሀገር። ማንም ክልል የደቡብ ምዕራብ አካል ተጠቃሚ አይደለም። ግን ሰዎቹ የቁ አይወቁ አላቅም። ሲመጡ አሁንም ጥያቄ ያቀርባሉ። እርሶ ብቻ አይደሉም ባይዘው። ከአሁን በኋላ ገበታ ለሀገር ቢጀመር እናንተ ጋር እንመጣምኛ ያልደረሰበት ምናደርሰው ከግድብ አንጻርም ኮይሻ የሚባሉ ትልቁ ከህዳሴ ቀጥለ ሁለተኛው ግድብ ያለው ደቡብ ምዕራብ ክልል ኮንታ ዞን ውስጥ፣ እሳቸው እንዳሉት በጣም የሚያምር ጫካ፣ ብዙዎቻችሁ ብትሄዱ ኢትዮጵያንን አትሉም። በጣም የሚያምር አካባቢ ነው ያላቸው፣ እውነት ነው እሱ። ግን ልማቱም በንጽጽር እንደናንተ የተጠቀመ የለም። ትልቁ ችግር ምንድን ነው? ክልል እንሁን ከተባለ በኋላ ወረዳ ሁሉ ዞን ሆነ፣ ዞን አዛዥ ሁሉ ኮብራ ይፈልጋል ዞን አዛጁ ጸሐፊ ይፈልጋል እና በጀቱ በደሞዝ አለቀ። በክልሉ ሳይዝ ልክ በገቢው ልክ ካልተደራጀ በቀር አሁን ይሄ ሁሉ ጥያቄ ፌደራል መንግስት ለመመለስ ከየት የሚያመጣ ይመስላቸዋል። አሁን ለምሳሌ ማዳበሪያ ቅድም አንዷ አንስታለች አንድ እህቴ። በኢትዮጵያ ጂዲፒ ውስጥ ከ30 ፐርሰንት በላይ ሼር ያለው ግብርና ነው፣ ግን አርሶ አደሩ አንድም ብር ግብር አይከፍልም። እኛ አንድ ቢሊዮን ዶላር አውጥተን ማዳበሪያ መግዛት ብቻ ሳይሆን ቢያንስ ሀያ ቢሊዮን ብር ድጎማ አለ። ለማዳበሪያ ዶኩመን ገዝተን ከጅቡቲ ለማምጣት ትራንስፖርት ሁሉ አቁመን አጓጉዘን ኤክስቴንሽን ሰራተኛ ቀጥረን ምርጥ ዘር አምጥተን ከታረሰ በኋላ ግን ስንዴውን ቤት ብይዝና ቁጭ ይላል። ግብር አይከፍልም። ያመረተውን ደግሞ መሸጥ ግዴታው እንደሆነ አያስብም። ይሄን ለአርሶ አደሩ መንገድ አለባችሁ ድጋፍ መጠየቅ ብቻ ሳይሆን ከተማ ያለው ሰው እንዳይራብ በተስተካከለ ዋጋ መሸጥ አለበት። ግብራት ክፍል ማለብራታ ትታገዛለ መባል አለበት እንጂ ሲፈራ ሲፈራና ሲደበቅ ትክክል አይደለም። ያለን ፍላጎትና አቅም በብዙ መንገድ አይመጣጠንም። ግን ይህ መንግስት ትምህርት አላስፋፋም ብትባሉ እንዳትሰሙ። ሚኒመም ሰላሳ ሺህ ሟልዛን አስርተናል። ሰላሳ ሺህ ዩኒቨርሲቲ ላይ ቅድም እናተ ያነሱት ደባል ያሉት ዩኒቨርሲቲዎች ፋካልቲስ አላቸው፣ ብራንች ዲፓርትመንቶች አሏቸው። የትም ዓለም ያለ ነገር ነው። እና እናንተም ጋር ዲፓርትመንት ካለ ማደር ኢንስቲቱሽኑ ዩኒቨርሲቲው ነው ማለት ነው። እዚያ እኮ ያለው ኮሌጅ የሚተዳደረው በዩኒቨርሲቲው ስር ነው። እኔ ግን በጣም በትህትና ለእናንተ መናገር እንፈልገው፣ ለእርስዎ መናገር እንፈልገው እኔ በምቆይበት ጊዜ ስልጣን ላይ የተወሰነ ስለሆነ ጊዜው ማለት ነው ዩኒቨርሲቲ ምሰራ አይመስለኝም። ቱቤክ ክሊር ባለፉት አምስት ዓመታት አንድም ብራንች አልከፈትኩም። ምሰራ አይመስለኝም። እኔም አስበው መዋለ ሕፃናት ያስፈልገናል፣ ኤሌመንተሪ ያስፈልገናል። ልጆች የሚሰሩት እዛ ስለሆነ እና ታች ነው መስራት የምንፈልገው ቢያንስ ታች አስተማማኝ ጉዳይ ፋውንዴሽን ካልተፈጠረ በቀር እጠራጠራለሁ ዩኒቨርሲቲ ላይ ግን ያ ማለት ባለፉት አምስት ዓመታት አንድም ብራንች አልከፈትንም። ስድስት አመት አክቹዋሊ ያው ምን አደረግን ግን። በየአመቱ ቢሊየንስ ይመደባል ዩኒቨርሲቲዎች ቤታቸው እንዲያሻሽሉ፣ ግቢያቸው እንዲያሻሽሉ፣ ትምህርታቸውን እንዲያሻሽሉ መምህራን ውጭ እንዲማሩ እያደረግን ነው። ጥራት ላይ ይሰራል። ቁጥሩ መስፋቱ ግን ትሰማላችሁ እኮ ፓርላማ አካባቢ ዋናው ለኦዲት አስቸጋሪው ቢዝነስ ያለው ዩኒቨርሲቲ ውስጥ ነው። አሁን እነሱ በጀት ቢጠይቁት የትምህርት ጥራት ለማረጋገጥ ሳይሆን ተጨማሪ ኮንዶሚኒየም ለመስራት ነው። ኮንዶሚኒየም ሲሰራ በጣም ብዙ ኮሚሽን ስላለ እሱን የምናደርግ አይመስለኝም። በጣም በጣም የፈጠነ ውጤት ካላመጣን ታች በቀር አይመስለኝም ሳስበው። ግን ከኤሌመንተሪ በኋላ ሀይ ስኩል እንሰራለን፣ ቦርዲንግ ስኩል እናስፋፋለን። አሁን ብላይንድ ስኩል ሰርተናል እዚህ አዲስ አበባ ላይ፣ እሱን እናስፋፋለን የሴቶች የተባለውን እሱ እናስፋፋለን። ቤዚክ የሚያስፈልገውን ነገር ሳናሟላ ዩኒቨርሲቲ ብቻውን ዋጋ አለው ብያላስብም። ፕራይቬት ሴክተር ግን ሊሰራ ይችላል። እያስከፈለ በደንብ እያስተማረ ከሰራ ችግር የለውም። ከዛ ውጭ አሁን ያለው ሁኔታ ብዙ ውጤት ያመጣንበት ስለማይመስለኝ እርስም ተስፋ እንዳያደርጉት፣ ቴፒም እንደዛ ኮሌጅ እንዳለ ይቀጥላል ማለት ነው። እሱኑ ግን እያሳምር ጽዳቱ ይጠበቅን፣ የማስተማር ብቃታቸው እያሻለን እንቀጥላለን እንጂ ዩኒቨርሲቲ አይሆንም። ብድር በሚመለከት በጣም ትክክለኛ ኮንሰርን ነው። በሁለት ምክንያት አንደኛ ሴቶች በብድር መመለስ በንጽጽር በጣም ከወንድ ይሻላሉ፣ ታማኝነትም አላቸው። ሁለተኛ በትንሽ ገንዘብም አብቃቅተው ስለሚሰሩ በፋይናንሻል ኢንክሉዥን በጣም ብዙ ስራዎች የተሰሩ ነው፣ መስፋት አለበት። የኢትዮጵያ ብድር ጥቂት ሰዎች ጋር ነው የሚሄደው። ምንም ጥያቄ የለውም። ይሄ ብዙ ጊዜ ብየዋለሁ። ሴቶች ሳይሆን ወንዶችም አያገኙም። ጥቂት ሰዎች ናቸው ብድር ወስደው ኮብራ የሚገዙት እንጂ ይሰፋ አይደለም፣ ኢንክሉሲቭ አይደለም የብድር ስርዓቱ። ለዛ ነው በሞባይል መኒ ቢያንስ ቢያንስ ባለፉት ሶስት አመታት ከሶስት ሚሊየን ሰው በላይ ትናንሽ ገንዘብ ተበድሯል። ላለፉት መቶ አመታት የነበሩን ባንኮች ለአንድ ሚሊየን ሰው አላበደሩ። ባንኮች እስካሁን ያበደሩት ከግማሽ ሚሊየን ያነሰ ሰው ብቻ ነው። ሶስት ሚሊየን ሰው የተበደረው ከኢትዮ ቴሌኮም ነው። ከሞባይል መኔ ትናንሽ ብር ነው። ግን በስፋት እንዲደርስ ማለት ነው። ተይዟል። ፋይናንሻል ሴክተሩ በሆኑ ብልጣብልጦች የተያዘ ነው። ባንክ የሚባል ስም አላቸው። እዛው በዛው ነው የሚበዳደሩት። ሌላው ሰው ደግሞ እንዳይገባባቸው በርዘግተዋል። ለዚህ ነው ህግ ያወጣ ነው። አርብቶ አደሮች ግመል፣ ፍየል፣ በግ ካላቸው በበጋቸው ይበደሩ ያልነው ለሱ ነው። ቅድም የተባለው በህግ ተሻሽሏል ለውጥ ያመጣል ብዬ ተስፋ አደርጋለሁ። ፋይናንሻል ሴክተር ላይ ኢንክሉሲቭ ነን ችግር የለም ብዬ ልመጻደቅ አልችልም። በጣም ብዙ ችግር አለ፣ እየሞከርን ነው። ወደፊት ይሻሻላል ብዬ ተስፋ አደርጋለሁ። ግን እንደተባለው ሴቶች በስፋት ትናንሽ ብር አስር ሺ ሃምሳ ሺ መቶ ሺ ቢበደሩ እሷን እያገላበጡ ብዙ ቁም ነገር ይሰራሉ። ጥያቄ የለውም እሱ ስርዓቱ። ግን እንደዛ እንዲሆን ተጨማሪ ጥረቶች ያስፈልጉናል። የድንበር ንግድን በሚመለከት ለሴቶች ብቻ ብለን ማድረግ የምንችልበት እድል እንዴት እንደሚሆን አላቅም። እንማከርበት። ክልሎች ቢታገዙ ክልሎች ቢለሙ የተባለው ክልሎች ገቢ መሰብሰብ አለባቸው። ያን ካላደረጉ በቀረ አሁን ዝም ብዬ በሽንገላ እናደርጋለን እናረጋለን ብያችሁ ነገ ብጠበቁት የማይመለስ ከሆነ ጥሩ አይደለም። ባለን አቅም በእርግጠኝነት ነግራችሁ፣ ሳንሰርቅ እንሰራለን፣ ደከመን አንልም። የሌለን ሪሶርስ ግን ቃል ብንገባ ጥሩ ስለማይመጣ በዛ መንገድ ቢታይ ጥሩ ነው። ስራአጥነት ችግር ነው። የዓለም ችግር ነው፣ የአፍሪካ ችግር ነው፣ የእኛም ችግር ነው። በጣም ፖፕሌሽኑ በጣም ሰፊ ስለሆነ ግን ፕሮጀክቶቹ አላማቸው ያለ መመለስ ነው። በየቦታው ስራዎች ያሉት ያለ መመለስ ነው። ለምሳሌ አየር መንገድ ሰዎች መጥተዋል። ዛሬ የኢትዮጵያ አየር መንገድ የዛሬ ስድስት አመት የነበረው ኤርፖርት ነው ወይ ዛሬ አለ የነበረው ሬቬኑ ወይ ዛሬ አለ? በእናንተ ቤት ታውቁታላችሁ። ቼንጅ፣ ቴሌኮም ካሉም ያቁታል። ይሄ ነገር እየተሰናሰለ ዶቶች እየተገናኙ ሲሄዱ እንደ ሀገር ከፍ የሚለው ለውጥ አለ። ምን ጥያቄ የለውም። በከተማችን ለውጥ አለ፣ ግብርናችን ላይ ለውጥ አለ፣ ተቋሞቻችን ለማዘመን ስራ የተሰራ ነው። ነገር ግን ገና ብዙ ይቀረናል። ገና ሩቅ ነው ያለም ድህነቱ በጣም ሩቅ ስለሆነ እያንዳንዱ ጓዳ ያንኳኳ ስራ ገና አልሰራም። ለሱሎ መተባበር ያስፈልጋል፣ ከሁላችን ጎዳና ላይ የወጡ እናቶች ከጤና ጋር የሚያያዝ ጥያቄ በሙሉ ሚኒስትሯ ስላለች እሷ ይዘዋለች፣ ትሰራበታለች። አምቡላንስ፣ የጤና መድህን ጉዳይ ትሰራበታለች። ጎዳና ላይ አዲስ አበባ ሳወያይ አንድ እናት ያነሱት እኔም በተለያየ ሪፖርት የማውቀው ልጆች ይነሳሉ፣ ከጎዳና ይሰለጥናሉ፣ ብር ይሰጣቸዋል፣ ይሄዳሉ ተመልሰው ዞሮ ይመጣል። የሆነ ስር ነቀል ነገር ያስፈልጋል። አስተሳሰቡን ካላፈረስ ነው በቀረ መንገድ ላይ ያለው ነገር አስቸጋሪ ነው። ጠንከር ብሎ ማስተካከል ይፈልጋል። ግን መታየት አለበት መታየት አለበት። ኑሮ ውድነት እውነት ነው። በተለይ ሰራተኞች ይቸገራሉ። መፍትሄው ግልጽ ነው። ፕሮዳክቲቪቲ መጨመር ነው። እርሻ ማስፋት ነው። ምርትም ማስፋት ነው። ከዚያ ውጭ ደግሞ መደገፍ ያለባቸው ጉዳዮች ካሉ እሱን እናያለን። ከወሰን ጉዳይ ጋር ቅድም ከአማራ የመጡናት ስለ መፈናቀል ያነሱትን ትንሽ አንስቼዋለሁ። መፈናቀል ላይ አማራ ክልል ያሉ ተፈናቃዮች በተለይ ከኦሮሚያ የተፈናቀሉት በቅርብ እንዲመለሱ ተወያይተን ሁለቱም ፕሬዚዳንቶች በጋራ እንዲሰሩ አድርገን ኦሮሚያ ሄደው ህዝቡ እንዲያወያዩ አድርገን አማራ ክልል ሄደው ራሱ የአማራ ክልል ፕሬዚዳንት ተመለሱ ሲሉ አልቻሉም መመለስ። ቢኮዝ አፈናቀላችሁ የሚለው ፖለቲካ እንደሆነ ሁሉ መመለስ ሲመጣ ደግሞ ገበያ ስለሚዘጋ ሊያስጨርሷችሁ ነው ልጠፉ ነው የሚል ንግድ አለ እና የአማራ ክልል ፕሬዚዳንት የአማራን ክልል ስናወያይ ተናግሯል። ራሱ በኦሮሚያ ሳይሆን ችግር ያለው እኛ ጋር ነው መመለስ አልቻልንም ብሎ ያም ሆኖ ግን በሺ ሚቆጠሩ ሰዎች የተመለሱ ነው ያሉት። የኔ አሁን መልእክት ይመለሱ ነው ሀገራቸው፣ ነው ቤታቸው ነው ይመለሱ። ይሄ መለመድ የለበትም። ለሆኑ አክቲቪስቶች ሲሳይ መሆን የለባቸው ትግራይ ያለ ተፈናቃይ ይመለስ ነው የኛ አቋም። ተፈናቃዩም ይፈልጋል መንግስትም ይፈልጋል። ማን ነው ሆስቴጅ የሚይዘው? አማራ ክልል ያለውም እንደዚሁ እና የእኛ ፍላጎት እንዲመለሱና ቤታቸው ቀያቸው ውስጥ እንዲገቡ አገራቸው ውስጥ እንዲሰሩ ነው። የወሰን ጉዳይ በሚመለከት በተደጋጋሚ አንስቻለሁ። በአማራና ትግራይ በኩል ያለውም ችግር ዘላቂ ሰላም የሚያመጣው ህዝቡ ሲወሰን ብቻ ነው። የሆኑ ሰዎች እዛ ተቀምጠው እዛ ተቀምጠው ሲናገሩ አይደለም። ህዝቡን መልሰን ህጋዊ በሆነ መንገድ ዓለም እያየው ሪፍረንደም አድርገው ወደሚፈልጉት ቢጠቃለሉ ከዚያ በኋላ ለጥያቄ አይመችም። አሁን ግን ሪፍረንደም የሚባል አይፈለግም ራሱ ነዋሪው ሳይሆን ሌላ ሰውን መወሰን የሚፈልገው እዚህ እየመጣ ጥያቄ ያቀርባል። አልተፈታም። እኔም አቅጣጫ አስቀመጥኩ እንዲፈታኩ የተፈናቀለ ይመለስ፣ ህዝቡ ይወስ ልክ እንደ ደቡብ ይወስን፣ የወሰነውን እናክብርለት። እኔ ግን እዚህ ሆኜ ልወስን አልችልም። ትግራይ ስታናግሩ የምሰሙት ናሬሽን እና አማራ ስታናግሩ የሚሰማው ናሬሽን በጣም የተደራራቀ ነው፣ የተቀራረበ አይደለም። ለማቀራረብ የሚቻለው ህዝቡ ራሱ ኢምፓወርድ ሲሆን መወሰን ሲችል ነው። ከዚህ ውጭ መፍትሄ እኔ ለጊዜው ያለ አይመስለኝም። ህዝቡ እንዲወስን ካደረግን ግን ምናልባት የተረጋጋ ከባቢ ይፈጠራል። በነገራችን ላይ የቦታ ችግር አይደለም እያባላን ያለ እኛን የሚያባላን እንደ ንብቀፎ ውስጣችን የሚጮኸው ጩኸት ነው እንጂ አገሩማ በቂ ነው ቢሰራበት። ቦታዎቹ ክፍት ናቸው፣ መንገድ የላቸው ቤት የላቸው ክፍት ናቸው። አልገባሁም ገባውም እንጨቃጨቃለን እንጂ የቦታ ችግር አይደለም። እያጨቃጨቀ ነው ያለው ቦታው ላይ የመስራት ችግር ነው። ይሄን ደግሞ እንግዲህ እናንተ እናቶች፣ ሴቶች እያገዛችሁ እየተፈታ ይሄዳል ብዬ አስባለሁ። አሁን ያለው ጄኔሬሽን ነጋዴም ብትሆኑ፣ ጄኔራሎችም ብትሆኑ፣ እናቶችም ብትሆኑ በጋራ አንድ ነገር ካልወሰን በቀር ኢትዮጵያ ትለወጥ። በጋራ መወሰን ያለብን ነገር እኛ ሻማ ሆነን እንቅለጥና ልጆቻችን ከዚህ ችግር ይውጡ ካላልን በቀር ዛሬ መጠቀምን የምናስብ ከሆነ ለውጥ አናመጣም አናመጣም።